ጌታ አላህን የሚገባውን ፍራቻ ፍሩት፣ አክብሩት፣ ሁሌ አስታውሱት፣ አትርሱት፣ ሁሌ አመስግኑት፣ ኒዕማውን ጸጋውን አትካዱ። የአላህ ባሮች ሆይ፣ አላህን ተባረክ ወተዓላ መፍራት የዱንያ የአኼራ ሰላምን ደስታን ያስገኛል። በተቃራኒው ደግሞ አላህን ተባረክ ወተዓላ አለመፍራት ትእዛዙን አለማክበር ለዱኒያ ለአኼራ ችግርና አደጋዎች ሁሉ ያጋልጣል። ባለንበት ጊዜ በተለያየ መልኩ የሰው ልጆች ሰላም እንዲያጡ በህይወታቸው ደስተኛ እንዳይሆኑ የሚያደርጉ ችግሮች፣ ስጋቶች፣ መከራዎች በዝተዋል። የችግርና የመከራ መብዛት አንዱ ሰበብ አላህን ተባረክ ወተዓላ አለመፍራት ነው።

አንድ ሰው ግፈኛ ከሆነ በዳይ ከሆነ ጥጋብ አላህን ተባረክ ወተዓላ አለመፍራት በደል እንዲፈጽም የሚያደርገው ከሆነና ዝምድናን የሚቆርጥ ከሆነ አኼራ ላይ ከሚጠብቀው ቅጣት በተጨማሪ እዚሁ ዱንያ ላይ አላህ ተባረከ ወተዓላ የስራውን የሥራውን ይሰጠዋል ብለዋል። እነዚህ ሁለት ናሙናዎች ናቸው። ማንኛውም የሰው ልጅ አላህን ተባረክ ወተዓላ በማመጽ ሸይጣንን በማስደሰት ስሜቱን በመታዘዝ የሚሠራው ወንጀል ዱንያ አኺራም ላይ ዋጋ ያስከፍላል። ተውበት ካላደረጉ ደረጉ በስተቀር የሰውን ነፍስ ማጥፋት፣ የሰውን ስም ማጥፋት፣ የሰውን ገንዘብ መቀማት በህ የሚለው ውስጥ ይካተታል። ሁሉም ወንጀል የራሱ የሆነ መዘዝ አለው፣ የሚያስከፍለው ዋጋ አለ። ነገር ግን በዚህ ሀዲታቸው እንደ ጥጋብ ግፈኝነት እና ዝምድናን እንደ መቁረጥ የአኼራው ቅጣቱ እንዳለ እዚሁ ዱኒያ ላይ ዋጋ የሚያስከፍል ወንጀል አላውቅም ብለዋል ነቢዩ አለህ ሰላቱ ወሰላም። ሰውን የበደለ ዱኒያ ላይም ቢሆን ዋጋውን ማግኘቱ አይቀርም ማለት ነው። ሰውን የምንበድለው በመመልኩ ነው። አንድም ሐቃቸውን በመከልከል ነው። ሌላው ደግሞ ሰዎች ላይ ጉዳት በማድረስ ነው። ስለ ሰዎች ከሰው ጋር ስንኗኗር ወላጅ ልጅ ሊሆን ይችላል። ዘመድ ሊሆን ይችላል። ጎረቤት ሊሆን ይችላል። ሙስሊም ወንድም እህቶች ሊሆኑ ይችላሉ። አብረን ስንኗኗር መብትና ግዴታ የሚባል ነገር አለ። ሰዎች ከኛ ማግኘት ያለባቸውን መከልከላችን ሰው መጉዳትን በደል ነው። ሰዎች ላይ ማድረስ የሌለብንን ግፍ በደል ማድረስም እንደዚሁ የተከለከለ አላህን ተባረክታል የሚያስቆጣ የበግ አይነት ነው። ሰዎችን አይደለም ከሰው አልፎ እንስሳትን ሁሉ መበደል ማሰቃየት ዋጋ ያስከፍላል። አላህ ተባረክ ወተዓላ የሁሉንም ሐቅ እንድንጠብቅ አዞና በግ እንኳ ሲታረድለት ከታዘነለት በግ ለሚያርደው አካል አላህ እንደሚያዝንለት ነቢዩ ዓለይሂ ሶላቱ ወሰላም ተናግረዋል። አርዶ መብላቱ ለማይቀር ነገር አስተራረዱን ካሳመረ አሳምሮ ካረዳ አንድ ሰው ሲያርድ በማዘኑ አላህ ያዝንለታል ብለዋል። ተቃራኒውም ማለት ነው። ለእንስሳት እንኳ አለማዘን አላህ ዘንድ ተባረክ ወተዓላ ዋጋን ያስከፍላል ማለት ነው። እንስሳትን ከአቅማቸው በላይ እንዳናሰራቸው፣ እንድናሳርፋቸው እናትና ልጅን እንዳንለይ የሚያዝ ሸሪያ ነው ያለ። ለፍጥረታት ክፉ መሆን፣ በዳይ መሆን፣ ጨካኝ መሆን የበግ አይነት ነው። ጥጋብ የሚወልደው አላህን ተባረክ ወተዓላ ካለ መፍራት የሚመነጭ ግፍ ነው። ጌታ አላህ ተባረከ ወተዓላ ከኔ በላይ ነው ሁሉ ነገር ቢመቻችልኝ አቅም ቢኖረኝ አቅምን የሰጠው አላህ ተባረክ ወተዓላ መልሶ መውሰድ ይችላል። ዛሬ የገንዘብ የሥልጣን የጉልበት አቅም ቢኖረኝ ነገ ላጣው ይችላለሁ። የትኛውም ቦታና ሁኔታ ላይ በሆን፣ በሁሉም ነገር ከሁሉም በላይ የሆነውን አላህን ተባረክ ወተዓላ ማስታወስ አለብኝ፣ አደብ መግዛት አለብኝ ልንል ይገባና ከላይ ነልኢንሳን ለየጥዋ አረአፍ ስተግና የሰው ልጅ ሀብት ሲያገኝ ስልጣን ሲያገኝ አቅም አለኝ የሚል ስሜት ሲሰማው የጡቃ ወሰን ያልፋል፣ ይጠግባል፣ ማይገባውን ያደርጋል፣ መናገር የሌለበትን ይናገራል። እኔ ደካማ ፍጡር ነኝ፣ መች እንደምሞት የት እንደምሞት አላውቅም፣ አደብ ሊኖረኝ ይገባል። የአላህ ተባረከ ወተዓላ ባሪያ ነኝ። በሁሉም ሁኔታ ላይ ጌታ የአላህ ተባረከ ወተዓላ የሚወደው መንገድ ላይ ብቻ መጓዝ አለብኝ። ነፍስያችን ልንከታተል ይገባ ነው። አላህ ተባረክ ወተዓላ የሚወዳቸው መልካም ሥራዎችን የምንችለውን ያክል ልንሰራ፣ የሚጠላውን ደግሞ መቶ በመቶ ሙሉ በሙሉ ልንተው ይገባናል። አላህ የከለከለን ነገሮች ሁሉ መተው የሚቻሉ ናቸው። ከአቅም በላይ የሆነን ነገር አላህ አላዘዘንም። የከለከለን ነገሮች እንዳንከለከል የሚያደርገው የቀልብ መድረቅ ነው። አላህን ተባረክ ወተዓላ መርሳትን፣ አኼራን መርሳትን፣ ዝምድናን መቁረጥ። ሌላኛው እጣቱ መዘዙ ከአኼራ በፊት ዱኒያ ላይ ፈጥኖ የሚመጣ አላህ ተባረክ ወተዓላ የሚጠላው የወንጀል አይነት ነው። ከከባድ ወንጀሎች አንዱ ዝምድናን መቁረጥ ነው። ዘመድ ለዘመዱ መልካም ሊሆን ሊረዳዳ ሊደጋገፍ የሚገባው ሲሆን አላህ ያዘዘውን አላህ የሚወደውን ተቃራኒ ማድረግ ዝምድናን መቁረጥ፣ ዘመድ ለዘመዱ ክፉ መሆን ጨካኝ መሆን ከአኼራ በፊት ዱንያ ላይ እንደሚያስቀጣ ነቢዩ ዓለይሂ ሰላቱ ወሰላም ገልጸዋል። እነዚህ ሁለቱም በአንድ ሐዲስ የተጠቀሱ ወንጀሎች እያንዳንዱ ራሱን የቻለ ከባድ ወንጀል ነው። ግፈኝነት በዳይ ሰው ማስቸገር አንድ ራሱን የቻለ ወንጀል ነው። ዝምድናን መቁረጥ ሌላ ራሱን የቻለ ወንጀል ነው። ሁለቱ አንድ ላይ ሲደመሩ አንድ ሰው ግፈኛ ጥጋበኛ በዳይም ሲሆን ዝምድና ቆራጭም ሲሆን እጥፍ ድርብ ወንጀል ይሆናል። ኩራተኝነትን ይወልዳል። ወሰን ማለፍን ይወልዳል። ማንንም አያስቆመኝም እንደፈለኩ መሆን መኖር እችላለሁ የሚል ስሜትን ውስጥ ላይ ይፈጥራል። ትክክለኛ የአላህ ባሪያ ሙተዋብ ነው፣ ተናናሽ ነው፣ ዝቅ የሚል ነው። አላህ ተባረከ ወተዓላ ማንም ማንም ላይ ራሱን ከፍ ከፍ እንዳያደርግ እንዳይኮራ ብሎ አዘዋል ብለዋል ነቢዩ አለይሂ ሰላቱ ወሰለም። እያንዳንዱ የሰው ልጅ ደዒፍነቱን ደካማነቱን ማወቅ አለበት። እኔ ደካማ ነኝ ደዒፍ ነኝ ስንል አላህ ዘንድ ተባረከ ወተዓላ ያለን ደረጃ ያድጋል ከፍ ይላል። በተቃራኒው ደግሞ ራሳችንን ከፍ ከፍ ስናደርግ ወሰን ስናልፍ ጥፋታችን ሲበዛ አላህ ዘንድ ተባረከ ወተዓላ ያለን ቦታ የወረደ ይሆናል። በጥፋቱ ልክ የሰው ልጅ አላህ ዘንድ ተባረከ ወተዓላ ያለውን ክብር ያጣል። በደግነቱ በመልካምነቱ ልክ ደግሞ አላህ ዘንድ ተባረከ ወተዓላ ትልቅ ሰው ይሆናል። ጌታ አላህ ያስፈራራንን ልንፈራ፣ ያስጠነቀቀንን ልንጠነቀቅ፣ ተው ያለንን ልንተው ይገባል። ምንም ያክል ጊዜ ዱኒያ ላይ ያጠፋል ያበላሸን፣ የበደለን፣ የሻነን፣ ደስ ያለን እየሠራን ብንኖር አይቀርም አንድ ቀን ሁሉ ነገር አብቅቶ ሬሳ ሆንን፣ ጀናዛ ሆንን የለበስነውን ልብስ ሰው አውልቆልን ወደ ቀብር መሄዳችን አይቀርም። ሁሌም ቆመን እያለን ቆመን የሄደን ይቺ የመጨረሻ የዱኒያ ሰዓታችንን ማስታወስ አደብን ድንገዛ ይረዳናል። እብቻችን ቀብር የምንገባ አፈር የምንለብስ አፈር ሚያለብሱን ሰዎችን ተው ማለት የማንችል ያስፈልገኝን ነገር አብራችሁ ከኔ ጋር ከበር ውስጥ አድርጉ ማለት የማንችል እርቃናችንን ነጫ ቡጅዲ ብቻ ጣል ተደርጎብን ከሰራ ነው ጥሩ ወይም መጥፎ ሥራ ጋር እንደምንቀበር፣ የእኛ መጨረሻ ይሄ እንደሆነ የጥጋብ፣ የግፈኝነት፣ የእንቢባይነት፣ ራስን የማምለክ በመጥፎ ለምታዝ ነፍሳችን መጨነቅ እሷን መታዘዝ መጨረሻው ሞቶ አፈር መልበስ እንደሆነ ስናስታውስ አደብ መግዛት እንችላለን። የሰው ወሰና ልጆች ሆይ፣ ወሰን አትለፉ። ኢንማ በግዩኩም ዐላ አንፉሲኩም ወሰን ማለፋችሁ መዘዙ ራሳችሁ ላይ ነው። ምክንያቱም ፊት ለፊታችን አንድ ቀን አለ፣ ሁሉም የሥራውን የሚያገኝበት ቀን ጥሩም የሥራ መጥፎ ዋጋውን የሚያገኝበት ቀን አለ። ሰዎች እርሰበርስ ሲናኗሩ አንዱ አንዱን መወንጀል ቀላል ነው። አንዱ አንዱን መክሰስ ቀላል ነው። አንዱ ራሱን ንጹህ አድርጎ ሌላኛውን ማጠልሸት፣ ወንጀለኛ ማድረግ፣ ጥፋተኛ ማድረግ ቀላል ነው። ራስን ማታለል ይቻላል፣ ዱንያ ላይ ሲኖህ ነው። ነገር ግን አላህ ዘንድ ወነዑ ልመዋዚይን አልቅስታ፣ ትክክለኛውን ሚዛን ያኔ እናስከምጣለን ይላል አላህ ተባረከ ወተዓላ። የቅያም ግን ትክክለኛ የሰዎች ማንነት ይወጣል። በዳይና ተበዳይ ያኔ ይታወቃል። በዳይ ከመሆን ተበዳይ ሆን ብለዋል ነቢዩ ዓለይሂ ሶላቱ ወሰላም። በዳይ ከምትሆን ተበዳይሆን በዳይ ሆኖ አላህ ዘንድ የቀረበ የቅያም ግን መዋረዱ አይቀርም መፀፀቱ ተበዳይ ሆኖ የቀረበሳ አላህ ዘንድ ይካሳ በዚህ ልክ ዝቅ እንድንል ቻይ እንድንሆን ታጋሽ እንድንሆን ስሜታችን እንድንቆጣጠር የሚያደርገን አላህን መፍራት ነው። ነፍስያን መታገል ነው። ጀግና ማለት ብዙ ሰዎችን የታገለ የሚጥል ጉልበተኛ ማለት አይደለም። ጀግና ማለት በቁጣ ጊዜ ስሜቱን የሚቆጣጠር ሰው ነው ብለዋል ነቢዩ አለይሂ ሰላተሁ። ጀግንነት የአካል አይደለም፣ የአካል ጉዳይ አይደለም። የጡንቻ ጉዳይ አይደለም የልብ ጉዳይ ነው የቀልብ ጉዳይ ነው የአቅል ጉዳይ ነው እንጂ ከሰው ልጅ በብዙ እጥፍ የሚገዝፉ እንስሳት አሉ ከሰው ልጅ ይልቅ በብዙ እጥፍ ጉልበት ግዝፈት ያላቸው እንስሳት አሉ ከሰው ይሻላሉ ማለት ነው ነገሩ በጉልበት ነገሩ አላህን በመፍራት አቅልን በመጠቀም ነው በስነ ምግባር በመልካም አኽላቆች ከሌሎች በመብለጥ ነው ሰዎችን በገንዘብ ልንበልጣቸው በገንዘብ ልናዳርሳቸው ለሁሉም የፈለገውን ያክል ገንዘብ እየሰጠን ልናስደስተው አንችልም። ነገር ግን ከሁሉም ጋር ስነ ምግባራችንን በማስተካከል ለሁሉም በጎ መሆን እንችላለን። ነብይ ሰለላሁ ዐለይሂ ወሰለም ስለ ሁስንል ኹሉቅ ስለ መልካምነት ብዙ ብላ ከሰው ልጆች ሁሉ እኔ ዘንድ በጣም ተወዳጁ ስነ ምግባሩ ያማረ ሰው ነው ብላ፣ የቅያም ቀንም ከኔ ጎረቤት ቅርብ የሚሆነው በጀነት ጸባዩ ያማረ ሰው ነው ብላ፣ ጸባይ ማማር ማለት የበደለን ይቅር ማለት ወደ ሰፊ መሆን ከሰዎች መተናነስ። በተቃራኒው ደግሞ እኔ ዘንድ ከናንተ ውስጥ ከሰዎች ውስጥ የተጠላ ሰው መጥፎ ሰው አኼራ ላይም ከኔ ሩቅ የሚሆን ሰው ማለት አኽላቁ የተበላሸ ሰው ነው ሥነ ምግባሩ መጥፎ የሆነ ሰው ነው ብላ አላህ ተባረከ ወተዓላ የሚወዳቸው ወዳቸው ባህሪያትን አውቀን ልንላበስ፣ የሚጠላቸው ባህሪዎችን ታግለን ከውስጣችን ልናወጣ፣ ሰው ሰው የሚባለው በሥራው በሥነ ምግባሩ እንደሆነ ልናውቅ ይገባ ነው።

ፈጥነው አላህ የሚያስታውሱ ናቸው። በዚህ ጥፋቴ አላህ እንዳይቀጣኝ አላህ እንዳይቆጣኝ ከረሕመቱ እንዳያርቀኝ ብለው ወንጀል ላይ ጥፋት ላይ ችክ የማይሉ የማይጸኑ ተሳሳትኩኝ፣ አጠፋሁኝ፣ ጌታዬ ሆይ ማርኝ የሚሉ ያበላሹትን የሚያስተካክሉ ናቸው። እስትግፋር የሚያደርጉ ናቸው። ከአላህ ውጪ ወንጀል የሚመር ማን አለ? ማንም የለም። ትክክለኛ የአላህ ባሮች። ወለም ዩስሩ ዓላ ማ ፈዓሉ ያጠፉት ጥፋት ላይ የማይጸኑ ናቸው። የማይቀጥሉ ናቸው። ጥፋታቸውን ያወቁ ይላል። እዚህ ዱኒያ ላይ ጥፋቱን አውቆ ተጸጽቶ ወደ አላህ የተመለሰ አላህ ይምረዋል። ኡላኢከ ጀዛኡሁም መግፊረቱ ሚን ረብሂም ይላል ቅጣዩ አንቀጽ። ጥፋታቸውን አምነው ያስተካከሉ የተጸጸቱ አላህን ያስታወሱ እንዳይቀጣኝ ብለው የፈሩ በመጥፎ ስራ ምትክ መልካም ስራ የሰሩ ያበላሹትን ያስተካከሉ የነዚህ ጀዛቸው የሚገባቸው ምህረት ነው ጀነት ነው ብሏል። ነቢዩም ዓለይሂ ሰላቱ ወሰላም እታኢቡ ምንዘንቢ ከመላ ዘንበለሁ ብላል። ጥፋቱን አምኖ አውቆ ተውበት ያደረገ ወንጀል እንዳልሰራ ነው የሚቆጠረው ብላ ትክክለኛ ተውበት ካደረገ ከአላህ ጋር በተያያዘ ጌታውን ምህረት የጠየቀ ሁለተኛ ወንጀሉን አልሰራውም ያለ፣ ከሰው ጋር በተያያዘ ደግሞ ሰውን የበደለ የበደለውን ሰው ይቅርታ የጠየቀ የካደውን ገንዘብ ሐቅ መልሶ የሰጠ ያበላሸውን ያስተካከለ የሰው ስም ያጠፋ ስሙም ባጠፋው ልክ መልካምነቱን የመሰከረ የአበላሸውን ያስተካከለ ከመላ ደንበለሁ ወንጀሉን እንዳልሰራው ነው የሚቆጠረው ብላ። ሰው ሁሉ ተሳሳች ነው፣ ከተሳሳቾች ሁሉ በላጩ ጥሩ ሰው ማለት ተውበት የሚያደርግ ተጸጽቶ የሚመለስ ሰው ነው ብላ። ይህንን የሰው ልጅ እንደ መሆናችን ልንሳሳት እንችላለን። ስንሳሳት ስናጠፋ፣ ፈጥነን ልንመለስ የአበላሸውን ልናስተካክል፣ ትዕቢት፣ ኩራት፣ ማን አለብኝነት አይነት ባህሪ ከውስጣችን ልናወጣ ይገባ ነው። የሰው ልጅ ከበስተላዩ ጌታው እንዳለ ሊያውቅ ይገባ። የሠራውን ሥራ በሙሉ ይዞ አንድ ቀን ቀብር መግባቱ የሥራውን ማግኘቱ የማይቀር መሆኑን ሊያስታውስ ይገባ። እስከ መቼ ነው የምንጠግበው? እስከ መቼ ነው እንደፈለገ ምንሆነው? እስከ መቼ ነው ከአላህ የምንርቀው? እስከ መቼ ነው የአላህ ባሮችን የምናስቸግረው? ትርፉ ምንድን ነው? ጥቅሙ ምንድን ነው? ልንል ይገባል። ሙስልምነት ሶላትን ወመስቀና በማለት በዓመት አንዴ ጾምን በመጾም ብቻላል። እውነተኛ ሙስሊም ማለት ከእሱ ምላስ ጣጣ፣ ከእጁ ጣጣ ሰዎች የዳኑ ሰው ነው ብለዋል ነቢዩ ሶለላሁ ዐለይሂ ወሰለም። ምን ማለት ነው? በምላሱ በእጁም በምኑም ሰውን አዳ ማያደርግ ማያስቸግር ማለት ትክክለኛ ሙስሊም ማለት። ወላሂ አላመነም፣ አላመነም። ማን ጎረቤቱን የሚያስጨንቅ ሰው ጎረቤቱ ስጋት ላይ ሰቀቅ ላይ እንዲኖር የሚያደርግ ሰው ወላሂ አላመነም ብለዋል ነቢዩ ሶለላሁ

በዙሪያዋ ያሉ ሰዎችን አዳ የምታደርግ ሴት ነበረች። የምታስቸግር ሴት ነበረች። በምን ነበር የምታስቸግረው? በመላሷ ለነብዩ አለይሂ ሰላቱ ሰላም ተነገራቸው። በገሊት መልካም ስራዎችን ሁሉ ትሰራለች፣ ትጾማለች፣ ትሰግዳለች፣ ሰደቃን ትሰጣለች። ከፈርዱ በተጨማሪ ማለት ነው። ነገር ግን ጎረቤቶቿን በመላሷ ታስቸግራለች ሲሏቸው፣ እሷ የእሳት ናት የጀሃንም ናት ብለዋል አለይሂ ሰላቱ ሰላም። ለዚህ መልካም ስራ መስራታችንን ብቻ ሳይሆን ማየት ያለብን ይሄን መልካም ስራ የሚያሳጣን መጥፎ ጎንስ የለንም ወይ? ከትዳረጋሪ ጋር እንዴት ነው የምኖረው? ከጎረቤቶቼ ጋር እንዴት ነው የምኖረው? ከሰራተኛዬ ጋር እንዴት ነው የምኖረው? የአይኔን ሐቅ፣ የምላሴን ሐቅ በአይኔ በምላሴ በእጄ በግሬ በሰውነት አካላቶቼ በኩል ሊመጣ መልካም ስራዬን ሊያሳጣ የሚችልስ መጥፎ ስራ የለብኝም ወይ ልንል ይገባ ነው። በአንድ በኩል ኸይር ሥራ እየሰሩ በሌላ በኩል ሰውን በመበደል የሰው ስም በማጥፋት የሰው ገንዘብ በመቀማት ሰውን በማስቸገር መጥፎ ሥራ የምንሰራ ከሆነ ቤትን በአንድ በኩል የገነቡ በሌላ በኩል ማፍረስ ይሆናል። ቀን የሚገነቡ ሠራተኞችን መድቦ ማታ ደግሞ ቀን የሠሩትን የሚያፈርሱ ሌሎች ሠራተኞችን እንደመመደብ ይሆናል። ከለቲ ነቀቦት ገዝላሃ ሚንባዕድ ቁወቲን አንካታ ቀን ቀን ሰራተኛ ሙሉ ሲሰራው የዋለውን ስራ ማታ ደግሞ ሌላ የሚያፈርስ ሰራተኛ መመደብ፣ በማግስቱ ደግሞ እንደ አዲስ መጥተው የሚሰሩ ሰራተኞች ኖረው እነሱ የሰሩትንም ቀጣይ ሌሊት ላይ መጥተው ሌላ የሚያፈርስ ሰራተኛ የሚመድብ ከሆነ አንድ ሰው አቅል አለው አይባልም፣ ጤነኛ ነው አይባልም። እኛም በአንድ በኩል ኸይር ስራዎችን መልካም ስራዎችን እየሰራን እየሰገደን፣ እየፆምን፣ ቁርአን እየቀራን፣ ሶደቃ እየሰደን በሌላ በኩል ደግሞ አላህ የሚጠላውን ስራ ምን ሰራ ከሆነ ዚክር ባልነበት ምላስ ምን ዋሽ ከሆነ ዚክር ባልነበት ምላስ ሰውን ምናማ ከሆነ ቁርአን ባየነበት አይናችን ቆሻሻ አላህ ማይወደውን ነገር ምናይ ከሆነ የአላህን ብቸኝነት ባመንበት ልባችን ምቀኝነትን፣ ኩራትን፣ ጥላቻን እዛው የምናስቀምጥ ከሆነ አንዱ ከአንዱ ጋር አብሮ አይሄድም። የሚበልጠው ሚያን ሰውን ያስወጣዋል። ስለዚህ ተዝኪየቱን ንፉስ ላይ ውጭን ማሳመር ላይ ብቻ ሳይሆን ውስጥን ማጽዳት ላይ ልንለፋል እንደተም ይገባናል። ከይር ሥራ ልናብዛ ይገባ፣ ከወንጀል ልንርቅ ልንጠነቀቅ ይገባናል። ከሁሉም አይነት ወንጀል በተለይ በተለይ ከአኼራ በፊት ዱንያ ላይም ጭምር ያስቀጣል። ማዕማ ዩደኸሩ ለሁ ለወንጀሉ አኼራ ላይ የሚደገስለት ቅጣት እንዳለ ሆኖ እዚሁ ዱንያ ላይ ፈጣን ቅጣት የሚያስቀጡ ወንጀሎች አሉ ብለው ነቢዩ ዐለይሂ ወሰለም የነገሩን ግፈኝነት፣ በዳይነት፣ እንደዚሁ ደግሞ ዝምድና መቁረጥ መሰል የሆኑ ወንጀሎችን ልንርቅ ልንጠነቀቅ ይገባናል። ከወንጀል ጋር አብረው የኖሩ ዱንያ ላይ ሙሉ ደስታ፣ ትክክለኛ ደስታ፣ እውነተኛ ደስታ ማግኘት አይቻልም። በግለሰብ ደረጃ የሚሆን በሀገር በህዝብ ደረጃ የሚደርሱ ሙሲባዎች፣ አደጋዎች፣ ፈተናዎች፣ ጦርነቱ፣ ረሃቡ፣ በሽታው፣ የኖረ ውድነቱ ወዘተ አንዱ መነሻው ወንጀል ነው። ከወንጀል በራቀን ቁጥር ችግር መከራ ከኛ ይርቃል። ወደ ወንጀል በተጠጋን ቁጥር፣ አላህም ባስቆጣን ቁጥር፣ እንደፈለገን እንደሻን በኖረን ቁጥር ደስታ ከኛ ይርቃል። መከራ ስቃይ፣ የውስጥ ሰላምን ማጣት ወደኛ ይገሰግሳል። ኢብኑልቀይም ልቀይም ረሒመሁ ላሁ ተዓላ በዚህ ዙሪያ ሲናገሩ አላህ ተባረከ ወተዓላ ለመልካም ስራ ዋጋ አስቀምጦለታል፣ ለመጥፎ ስራም ዋጋ አስቀምጦለታል። መጥፎ ስራን የሚሰራ ሰው በዱንያም በአኼራ ዋጋውን ያገኛል አይቀርም። ጥሩ ስራ የሚሰራ ሰውም በዱንያም በአኼራ ዋጋውን ያገኛል አይቀርም ብለዋል። ፈልመዓሲ ኩሉሃ ሰበቡን ሊገደቢላህ ወሕርማኒ ተውፊቂህ። ሁሉም አይነት ወንጀሎች የአላህን ቁጣ ይመጣሉ፣ ስኬትን ያሳጣሉ። ሁሉም ዓይነት ወንጀሎች እንደ ወንጀሉ ደረጃ የአላህን ቁጣ ይመጣሉ፣ ሕይወት ላይ ስኬትን፣ ሰላምን፣ መረጋጋትን፣ ደስታን ያሳጣሉ። ኸይርን ሥራ ያበዛ ሰው ደስታው ይበዛ፣ ሰላሙ ይበዛ። ወንጀልን ያበዛ ሰው በተቃራኒው ብሶቱ መከራው የውስጥ ጦርነቱ መረጋጋት ማጣቱ ያደገ ይሄዳል። ወንጀል በመስራት ትንሽዬ የውሸት ደስታን ሰዎች ሊያገኙ ይችላሉ። ነገር ግን ከዚህ ትንሽዬ ደስታ ጋር ሊነጻጸሩ እንኳን የማይችል ከባድ የውስጥ ቀውስን፣ የሰላም እጦትን፣ ችግርን፣ መተከትን ያመጣል፣ ያስከትላል። በተቃራኒው ደግሞ ኸይር ስራ ቢያደክምም የሚያመጣው የሚያስከትለው ደስታ በማንኛውም ዱኒያ ላይ ባሉ ሰዎች ያስደስታሉ በሚሏቸው ነገሮች ሊተካ የማይችል ሊነጻጸር እንኳ የማይችል ትልቅ ደስታን ያስገኛል። ወማ አሷበኩም ሚን ሙሲበትን ፈቢማ ከሰበት አይዲኩም ወየዕፉ ዐን ከሲር። ሁሉም አይነት ዱኒያ ላይ የሚደርሱባችሁ ሙሲባዎች፣ መከራዎች፣ ሥቃዮች እጆቻችሁ በሠሩት መጥፎ ሥራ ምክንያት ነው። እንደውም ብዙውን አላህ ይቅር ያላችሁ ነው ይላል። ወደ ሌላ ጣትን ከመቀሰር በፊት እኔ ምን አይነት ሰው ነኝ ልነድ ይገባ ነው። የእኛ ጥፋት፣ እምቢ ባይነት፣ ወንጀል ለሌሎች ሊተርፍ ይችላል። ለህፃናት ሊተርፍ ይችላል። ለአረጋውያን ሊተርፍ ይችላል። ለእንስሳት ሊተርፍ ይችላል። በኒ አደም የሰው ልጅ በሚሠራው ግፍ፣ በደል፣ ውሸት፣ ሀሜት፣ ጭካኔ፣ ጥጋብ ነው የዘናብጦች ችግር የሚከሰቱ ጦርነት የሚበዘብ ሰዎች በሕይወታቸው ሰላም እንዲያጡ እየተሳቀቁ እየሰጉ እየተጨነቁ እንዲኖሩ የሚያደርገው የሰው ልጆች ወንጀል። ማን ናቸው ታዲያ ሰው ልጆች? እኔ አይደለሁም ወይ? አንተ አይደለህም ወይ አንቺ አይደለሽም ወይ ሰዎች ሲባል ሩቅ የምንሄደው ለምንድን ነው? እራሳችንን ከተጠያቂነት የምናደነው የምናርቀው ለምንድን ነው? ንጹህ ሰው ነኝ የምንደው ለምንድን ነው? በወንጀል ምክንያት ነው። ሙስሊም ያመጣው ተውበት እናድርግ ሲባል ሰዎች ያሏቸውን ሁሉ ጣቶቻቸውን የሚያዞሩት አንድ ክፉ ነው ብለው ወደ ሳሉት ሰው ነው የሚሆነው። ከራሳችን እንድንጀምር ነው፣ ራሳችንን እንድንገመግም ነው፣ ራሳችንን ዝቅ እንድናደርግ ነው ሸሪያው የሚያዘው። ራሳችንን ንጹህ ስናደርግ ወንጀልን ሌሎች ላይ ስንጭን ችግሩ የተባባሰ ይሄዳል። እኔ በዳይ አይደለሁም ወይ እኔ አጥፊ አይደለሁም ወይ እኔ ጉድለት ክፍተት የለብኝም ወይ? ሌሎች ላይ ጣቶችን ከመቀሰሪ በፊት ለምን ቀድሜ ራሴን አላጸዳም ራሴን አልወቅስም? በእኔ በኩል ያለውን ላስተካክልና ወደ ሌሎች ሊሸጋገር ብንል፣ ሁሉም በየግሉ ራሱን ቢያስተካክል የዓለማችን ችግር ሙሲባ በተቀረፈ በቀነሰ ነበር ቀን የእኛን ጥፋት ሌሎች ላይ ምንጭን ከሆነ ምንንቃት ከሆነ የኛ ትንሽ ናት ምንል ከሆነ ይሄ ሁሉ በላይ የመጣብን በነገሌ ምክንያት ነው ምንል ከሆነ በላው መቼም ሊያባራ ሊቀንስ አይችልም። ኢዳ ቡልምን ግፍን፣ በደልን ራስን አጽድቶ ሌሎችን ማቁሸሸን ልንርቅ፣ ሐሰናት ኸይር ስራ ልናበዛ፣ ከወንጀል ከየትኛውም ከሁሉም አይነት አላህ ከሚጠላው ወንጀል ልንጠነቀቅ ይገባናል። እርስ በርስ ልንዋደድ፣ ልንከባበር፣ ልንመካከር። አንዱ ለአንዱ ኸይር ሊያስብ ይገባል። ሙእሚን ለሙእሚን እንደ አንድ አካል ነው ብለው ነብይ ሰለላሁ ዐለይሂ ወሰለም፣ ሙስሊም ሙስሊም ወንድሙ ላይ ሊኮራ፣ ሸር ሊያስብ፣ ጀርባ ሊሰጥ ፍጹም አይገባ ዙልም የሚመጣው በዚህ ምክንያት፣ ግፈኝነት በዳይነት የሚመጣው በዚህ ምክንያት። ሲጀመረም እኔ ከወንድም ከህቶቼ ጋር በራህመት በሕዝነት በመተባበር በመከባበር በመመካከር እንድናኗር ነው የታዘዝኩት ካለን መሀል ላይ መጋጫትም ጋር ቢኖር መልሶ መታረቅ መመካከር ችግሩን መፍታት ይገኛል። በተቃራኒው ጭካኔ፣ አመዝ እንቢባይነት፣ አላህ ቀጥሉት ያለውን ዝምድና፣ የዲን ትስስር በጣጥሶ መሄድ ሲኖር ይሄ ኩራትን፣ ቮልምን፣ በደልን ያስከትላል። ምንም ያክል ጊዜ ዱኒያ ላይ ብንኖር አንድ ቀን በአቡጅዲ ጨርቅ በከፈን ተከፍነን ቀብር ውስጥ መግባታችን አይቀርም። ያኔ ወይም ወደ ጀሃንም ወይም ወደ ጀነት በሮች እንዲከፈቱልን የሚያደርገው አሁን ዱንያ ላይ የሚኖረን ቆይታ ነው ምን አይነት ሰው ነኝ እኔ ስሞት ቀብሬ ሲዘጋ ሰዎች አፈር አልብሰው ሲሄዱ የሚኖረኝ ሁኔታ ምንድን ምንድነው የሚመስለው ዛሬ እዚሁ ራሳችንን ጠይቀን ፈትሸን ተውበት አድርገን አላህ ተባረከ ወተዓላ የሚወደው አይነት ማንነት ላይ ሆነን ሞትን ልንጠብቅ ይገባናል